አኳሪየስ የዞዲያክ አስራ አንደኛው ምልክት፣ በልዩ እና በአዳዲስ ባህርያት ይታወቃል። አኳሪየስን የሚገልጹ አንዳንድ ቁልፍ ባህሪዎችን እንመልከት። አኳሪየስ የአየር ምልክት ነው፤ እሱም የማሰብ ችሎታን፣ ግንኙነትን እና ማህበራዊ ግንኙነቶችን ያመለክታል። የአየር ምልክቶች ብዙውን ጊዜ ከሀሳቦች እና የመረጃ ልውውጥ ጋር የተቆራኙ ናቸው። አኳሪየስ በትውፊት የሚመራው በሳተርን ነው፣ ነገር ግን እሱ ከዩራኑስ የፈጠራ የአመጽና ድንገተኛ ለውጥ ፕላኔት ጋር የተያያዘ ነው። ይህ ድርብ ተጽዕኖ ለአኳሪየሶች ወደፊት የማሰብ ተፈጥሮ እና የእድገት ፍላጎት አስተዋጽኦ ያደርጋል። የአኳሪስ ምልክት የውሃ ተሸካሚ ነው፣ እሱም የእውቀትና የሐሳብ ልውውጥን ይወክላል። እሱ የሰብአዊነት መንፈስንና ሌሎችን በፈጠራና በማስተዋል ከፍ የማድረግ ፍላጎትን ያመለክታል። አኳሪስ ቋሚ ምልክት ነው፣ መረጋጋትን፣ ቁርጠኝነትንና የዓላማ ጥንካሬን ያመለክታል። ቋሚ ምልክቶች በዓላማቸው እና በሀሳቦቻቸው ላይ ትኩረትን ለመጠበቅ ባላቸው ችሎታ ይታወቃሉ። አኳሪየስ ብዙውን ጊዜ ራሳቸውን የቻሉ ኦሪጂናል፣ እና ያልተለመዱ ተብለው ይገለጻሉ። እነሱ ከሳጥኑ ውጭ ማሰብ ይቀናቸዋል እና የህብረተሰብ ደንቦችን ወይም ወጎችን ለመቃወም አይፈሩም። አኳሪሶች በፈጠራ አእምሯቸው ይታወቃሉ ብዙውን ጊዜ ለችግሮች ፈጠራ መፍትሄዎችን ያመጣሉ እና ወደ አዳዲስ ቴክኖሎጂዎችና ተራማጅ ሀሳቦች ይሳባሉ። ብዙሃት አኳሪሶች ጽኑ ማህበራዊ ፍትህ እና ዓለምን የተሻለች ቦታ የማድረስ ፍላጎት አላቸው። ብዙውን ጊዜ በሰብአዊነት መንስኤዎች ውስጥ ይሳተፋሉ እና ለእኩልነትና ለአዎንታዊ ለውጦች ይሟገታሉ። አኳሪሶች በተለምዶ ተግባቢ ናቸው። እናም ከተለያዩ የሰዎች ቡድኖች ጋር መገናኘት ያስደስታቸዋል። ጓደኝነትን ከፍ አድርገው ይመለከቱታል፣ እና ብዙውን ጊዜ ተመሳሳይ አስተሳሰብ ካላቸው ግለሰቦች ጋር ግንኙነቶችን ይፈልጋሉ። ነጻነት የአኳሪየስ ስብዕና መለያ ነው። ነፃነታቸውን ከፍ አድርገው ይመለከቱታል እና እነሱ ለመቆጣጠር ወይም ለመገደብ የሚደረገውን ማንኛውም ሙከራ ይቃወማሉ። አኳሪሶች ብዙውን ጊዜ ልዩነታቸውን ይቀበላሉ እና ያልተለመዱ ፍላጎቶች ወይም የትርፍ ጊዜ ማሳለፊያዎች ሊኖራቸው ይችላል። የእነሱ ያልተለመደ ተፈጥሮ በህዝብ መካከል ተለይተው እንዲታዩ ያደርጋቸዋል። አኳሪሶች የእውቀት ጥማት ስላላቸው ብዙውን ጊዜ ወደ አእምራዊ ፍላጎቶች ይሳባሉ። አዳዲስ ሀሳቦችን ማሰስ እና አነቃቂ ውይይቶችን ማድረግ ያስደስታቸዋል። ሞቅ ያለና ተግባቢ ሊሆኑ ቢችሉም አኳሬሶች አንዳንድ ጊዜ ስሜታዊ መገለልን ሊያሳዩ ይችላሉ። ብዙውን ጊዜ ሁኔታዎችን ከስሜታዊነት ይልቅ በምክንያታዊ እይታ ይመለከታሉ ይቀርባሉ። በአጠቃላይ፣ አኳሪየስ ኦሪጂናልነትን፣ ነፃነትንና የራዕይ መንፈስን ያካትታል። የፈጠራ አስተሳሰባቸው፣ ለማህበራዊ ጉዳዮች ቁርጠኝነት እና ከሌሎች ጋር በእውቀት ደረጃ የመገናኘት መቻላቸው በዙሪያቸው ያሉ ሰዎች በተለያየ መንገድ እንዲያስቡ እና ለውጥን እንዲቀበሉ የሚያነሳሱ ግለሰቦችን እንዲስብ ያደርጋቸዋል በዛሬ ቪዲዮአችን የአኳሪየስ ኮከብ ልዩ ባህሪዎቻቸውን ቃኝተናል ሰብስክራይብ ማድረግ እንዳይረሳ እንዲሁም ይህም ቪዲዮ ለአኳሪየስ ኮከቦች ሼር አድርጉላቸው በቀጣይ በፒስስ ቪዲዮ እንገናኛለን